ታው ጭብጨባ የለም፣ ጭብጨባ ማደናገሪያ ነው። ጀሮአችሁን ወደኔ ያድርጉ። ጭብጨባ ምን ምልክቱ ምንድን ነው? የተኛ ካለ ይነሳ። ጥሩ የመጽሐፍ ቅዱስ እያነበቡ መምህር የሌላቸው በሜዳ የተወለዱ ዘመናዊ አንሰባካያን ሲቸገሩ ሰው ሌላውንም ሲያስቸግሩ ይሰማሉ። ብዙ ጊዜ አዳምጡ። እኔ ለጎር አይደለም መጽሐፍ ቅዱስ ነው። ስርዓት ከተቃወሰ ምስር ይባክናል። ከሃይማኖት ውጭ የሆኑ ሰዎች ይደሰታሉ። መነጋገር ጥሩ ነው፣ መተዋወቅም ጥሩ ነው። የወዳን አለመገናኘታችን ነው። ቅናቱ፣ ምቀኝነቱ፣ ተንኮሉ፣ አድማው፣ ብጥብጡ እዚህ አድርሶናል። የዲያብሎስ መርዝ እኮ ገና አልተነቀልም ገና እኮ ሲተላለፍ የሰነበተው በሚዲያ ዓለምን አስደንግጧል። ዓለምን እንዲሸበር ከሽብር ላይ ሽብር እንዲጨመር አድርጓል። ማርያም ቤዛዊት አትባልም የሚለው አነጋገር ዓለም እየተነጋገረበት ነው። ለምን? ህገ ወጥ ስብከት ነው፣ መስመር የሌለው፣ በቤተ ክርስቲያን በመላ ኢትዮጵያ ተነግሮ የማይታወቅ ጊዜን ተመልክተው በጊዜ ለመጠቀም የአጋጣሚ ስብከት እንጂ ጉሳተ ልብ ይባላል ተሰውረ ሲኖር ጊዜ ያገኘን መስሏቸው ጥፋታቸውን ለመግለጥ አድባራት፣ ገዳማት፣ ህዝብ፣ ሊቃውንት በከፍተኛ ደረጃ ነው የሚነጋገርበት። ስለዚህ ይህም በተመለከተ ጥቂት አስታውሳለሁ። ትእዛዙን ለማክበር ነው። የተንስት ስርዓተ ዘአንበሩ አበዊከ አዳምጥ። እኔ ለጉራ አይደለም፣ መጽሐፍ ቅዱስ ነው። የተንስት ስርዓተ ዘአንበሩ አበዊከ አባቶችህ ነቢያት አባቶችህ ሐዋርያት አባቶች ሊቃውንት በዚህ ዘመናቸው የተነሳባቸውን ችግር ለማስወገድ ስርዓት አታፍርስ። ስርዓተ ምድር አለ፣ ስርዓተ ሰማይ አለ፣ ስርዓተ ሃይማኖት አለ፣ ስርዓተ ምስጢር አለ። ለከንቱ አይደለም፣ ለወዳሸ ከንቱ አይደለም፣ ስለ እውነት ብቻ ነው። ስርዓት ከተቃወሰ ምስር ይባክናል። ከሃይማኖት ውጭ የሆኑ ሰዎች ይደሰታሉ፣ በሀገር ጥፋት፣ በትምህርት መለወጥ ጸጥታ ይደፈርሳሉ።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 ማዳመጥና ማስተዋል የሚያስፈልገን ነቢዩ የትንስት ስት ስራ ተዛንበር ዋበዊ ከዚህ አይለፍ ከዚ አይትረፍ ብለው ከእግዚአብሔር ታዘው በእግዚአብሔር ተጠርተው በመንፈስ ቅዱስ መሪነት ሊቃውንት በየዘመናቸው በቤተ ክርስቲያን ላይ የተነሳውን ችግር ለማክሸፍ አንገታቸውን ለተሳለ ሰው እየሰጡ ደማቸውን እያፈሰሱ እስር ቤት፣ ጨለማ ቤት ገብተው የተሰቃዩበትን አጀንዳ ነው ያዝ ነው። ስለዚህ ሰማይን ከነሰራዊቱ ምድርን ከነልብሱ ለመሸከም በእግዚአብሔር መራጭነት ጠባቂነት የዲያብሎስን መርዝ ነቃቅሎ ለማጥፋት እግዚአብሔር ይህን ዓለም ከቁጣ ወደ ትግስት ከማዓት ወደ ምሕረት ተመልሶ የአዳም ቀንዶና ካለፈ በኋላ አምስት ሺህ አምስት መቶ ዘመን የጨለማ ጉዞ ሲያልፍ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 እንዳልናገር ነው። እንዲሁም ምትፈልጉት ቁም ነገር እየተናገርኩኝ ቁርቁር ያነሳኛል። ስለዚህ አለመጸልመት ያ ፍጡርና ፈጣሪ የተለያዩበት የዲያብሎስ መንግስት ስራውን የሰራበት በደምስር ገብቶ አለምን ያፈናቀለበት የአምስት ሺህ አምስት መቶ ዘመን የጨለማ ጉዞ የተወገደበት ነው። አስተጋባተን እግዝትን ቅድስት ድንግል ማርያም እንዘ ውስተ ጽልመት አልሆነ በጨለማ በድንቁርና መቁራኝነት የፍጥኝ ታስረን ከጨለማ ወደ ጨለማ ከነፃነት ወደ ጉስቁልና ተማርከን የገባንበት የአምስት ሺ የአምስት መቶ ዘመን ጨለማ ጉዞ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 የዲያብሎስ መርዝ እኮ ገና አልተነቀልም ገና እኮል መርፌ የሚወጉትም አይለቅ። ሊቃውንት በዚህ ዘመናቸው የግጥማቸውን ችግር ለማስወገድ የክርስቶስ ፍጡር ባሕሪውና ያልተፈጠረ ባሕሪው ሀብሩ ባህዱ ተዋህዶ አንድ አካል አንድ ባህሪ በሚሆን አንድ ናቸው አንድ ሆኑ ይላል። ባህሪ ቃል ባህሪ ትስበይት ያለመጣፋት በታቅቦ አንድ አካል አንድ ባህሪ ሆነ ብሏል ሲመሰክር ከነገር ቀደም ምስል ለመስማት ቅኔ መማር ያስፈልጋል። ቅኔ ብቻ አይደለም፣ አገባብ እርባ ቅምር ማርማት ግድ ያስፈልጋል። እኔ ተናገረ ይበሉኝ አይደለም። እውነተኛውን ጉዞ ለማግኘት የመጽሐፍትን ስልት አካሄድ በጥንቃቄ ለመረዳት በጉራ አይደለም። ቅኔ ከናገባቡ ተመርቋል ብሎ ይላኩታል። አንድ ተራሷ ሰው ብንጠይቀው መልስ የለም። የቅኔዎቹም አካሄድ አላቸው እኮ መንገድ አላቸው። ለጉራም አይደለም። የተሰወረ ለመግለጥ የራቀ ለማቅረብ የጠላትን ጉዞ ለመረዳትም ለማስረዳትም መማር ያስፈልጋሉ። መጽሐፍቱን ማን ገልጦ ያወቃቸው ሰው አለ እንዴ? የለም እኮ። በስልጣን አይደለም፣ እውቀት በስልጣን አይደለም። ስልጣን ለማደራጀት ብቻ ነው። መምህራን የታሉ? አሉ እንዲ እውነተኞቹ መምህራን አሉ። የለም ገና እኮ ነው ችግራችን፣ ገና ነው። ባህሬ ቃል ባህሬ ትስበይትን ሳያቀልጠው፣ ባህሬ ትስበይት ባህሬ ቃልን ሳይውጠው፣ ባህሬ ቃል እርቀቱን፣ መጥቀቱን፣ ኃያልነቱን፣ ቀዳማዊነቱን፣ አስገኝነቱን፣ ኃይሉን እንደያዘ ባህሬ ተስፈይትም ግዙፍነቱን ደካምነቱን ውሱንነቱን ደካምነቱን እንደያዘ በታቅቦ አንድ አካል አንድ ባህርይ ሆኑ ሆነ አንድ አካል አንድ ባህርይ ሆነ። ሙሴ በትንቢቱ በደብረ ሲና ባየው ዕፀ ጳጦስ ላይ አመልማሉ ከነበልማሉ ነበልማሉ ከአመልማሉ ሳይለይ ነበልባሉ ሀምልማሉን ሳያቃጥለው ሀመልማሉም ነበልባሉን ሳያጠፈው አየ። ይህንን እነ ቅዱስ ቄርሎስ እነ ቅዱስ ኤፍሬም አብራርተው በሚገባ አስቀምጠውታል። ወልድ ሚያስተይል በእንቆ ባህሪ ስጋሁ በስጋሁ በስጋሁ ወበርሃና በመለኮቱ እንግዲህ ታችን ቆማህሪ በፀሐይ ጸዳል ነው የምትወለደው። ወፈ ብርጋና የምትባላለች ኤፍሬም ተርጉሞታል፣ አብራርቶታል፣ ባስሌዎስ ዛንጾኪያም አጽድቆታል። ወፈ ብርጋና የምትኖረው በጥልቁ ሀይቅ ውስጥ አዝዋሪት የሚባል አለ፣ ዝብድጅ የሚባል አለ። በዚያ ውስጥ ነው የምትኖረው የባህሩ ቁራ ቅዝቃዜው ሲከብዳት ከባህሩ ወጥታ ሽቅ ወደ ሰማይ ወደ አየር ወጥታ በስድስት በሰባት ሰዓት ሙቀት ፍለጋ አፈ ማህጸኗን ገልጣ ክንፎቿን ዘርግታ በአየር ላይ ትቆማለች። ከፀሐይ ሙቀት ከፀሐይ ግለት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 ቅዱሶቼ ይ ሀደረ ላይ ብዙ ጊዜ እዝል ከመጣ ይህን ሳያወሳ የሚሄድ ነገር የለም። ይህ የተሰወረባቸው ብዙ አባቶች አሉ። እንዲ ንባብ ንባብ ይቀትል ወመንፈስ ያሀዩ ይላል። አለመማርም ይጎዳል፣ አለማወቅም ያስደነግጣል።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 እህል ውሃ በሚቀምሱበት ጊዜ ስንዴ ወይም የወይን እሸት ይመገቡ ነበር። ይመገቡ እንጂ ሰብአዊ ባህሪያቸው እንደኛ ተለውጡ ከአካላቸው የሚወጣ ነገር የለም። ለምን ባህሪ መለኮቱ አቃጥሉ? በላበት ይጠፋ ነበረ ይላል። ይሰማችኋል? ግን ከአካሉ ወይም ከአካሏ የሚወጣ ነገር እንደኛ እንደ ፍጡራን እኛ የበላ ነው የጠጣ ነው ተለውጦ አሰሩ ወጥቶ ይወድቃል። ንጥሩ በደም ስር ገብቶ ኃይል ይሆንናል ደካሞች ስለሆንነ እነሱ ግን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 ስለዚህ ንጽህና ቅዱስና ሀብቷ ነው ሰማያዊ። በቅዳሴውም ሀብተ ሰማያዊ ለማርያም ድንግል ይላል። ሰማያዊ ሀብት ሰማያዊ ንጽህና ቅዱስና ለድንግር ማርያም ተሰጥቶታል። ለቅዱስ ሚካኤል የአማላጅነት የተላላችነት ሀብት ሲሰጠው፣ ለእሷ ደግሞ ሰባቱን ሰማያት አልፎ ከአብ ከወልድ ከመንፈስ ቅዱስ ፊት መቅረብ ሰማያዊ ሀብት መሰጠት ሀብቷ ነው። መማር ያስፈልጋል መስማትም ያስፈልጋል፣ መመራመርም በሚገባው ያስፈልጋል። ወኮነ ሰማይ አለመ ወአለመኒ ሰማይ ባለቅኔው ሲፎክር፣ እኛ መፎከር አለብን። ወኮነ ሰማይ አለመ አለምኒ ሰማይ በለተ ልደት ሰማይ ምድር ሆነ፣ ምድርም ሰማይ ሆነ። ጽራርያም ጎል ሆነ፣ ጎልም ጽራርያምን ሆነ። እስመ እግዚአብሔር ከሆነ ሰማ በታይቱ በምላት በጌትነት በአምላክነት ክብር ጸንቶ ይኖር የነበረ እግዚአብሔር በዚህ ዓለም ሰው ሆኖ ተገለጠ። ወለሰብኒ ሰብኒ አንበሮ ውስታርያም ተዋርዶ ተሰዶ አንጦርጦስ ወርዶ ዲያብሎስ ተጫውቶበት ማርኮት ተቆራኝቶት ይኖር የነበረ ሥጋ አካለ ቃልን ባሕርየ ቃልን ተዋሂዱ ክቡር ቅዱስ አምላክ ሆኖ መጽራርያም ታየ አስተሬው በሰማይ ኮነ ይላሉ መዘምራኑ። አትሉም እንዴ? አስተሬዎ በሰማይ የኮነ ተሰዶ ተዋርዶ ተባሮ የነበረው የአዳም ሥጋ በተዋህዶ ተቃል አንድ አካል አንድ ባሕሪ ሆኖ የአምላክነት ክብር ስላገኘ በጽራሪያም በመንመረጽ ብርሃን ተገለጠ። ወስብሃትን ዘውሳሪያም ኮነዲ በምድር በኤረር በራማ በእዮር በሰማይ ውድድ በመንበረ መንግስት በግሩም መላይት አንደበት ሲመሰገን የነበረው ረጭቅ ምስጋና እንሆ በእለተ ልደት በጎል ኖሎትና መላይት አንድ ሆነው ሲዘምሩ አሉ። ስብሃት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ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 ርኅራኄን ገንዘብ በማድረግ ገዳማውያንን እንታደጋቸው።